ያደረጉት ማ ከዛ፣ ሌላ ሰው ደግሞ ልታነካኪ ልጅቷን፣ ደግሞ ከሌላ ሰው ጋር ቂም፣ ከዛ ሌላ ሰው ይመጣል። ሌላ ሰው ራስሽ እንችለሽ ስትሳደቢ፣ ራስሽ እንችለሽ አትሳደቢ። ከሰው ጋር ስትጣይ፣ ራስሽ እንችለሽ አትጣይ። ሰው እንዳነካካሽ፣ ሰው መሀል ላይ እንዳስገባሽ፣ አቅም ሲያንስሽ ሌላ ሰው ሄደሽ ትለጠፊ ያለሽ። እስኪ በራስሽ ቁሚ፣ በራስሽ ቀጥ ብለሽ ቁሚና ድምፅ ብለ ለጃኒ ድምፅ መሆን ከፈለሽ፣ ጃኒዬ ልክ እንዳልሽው አስተዳደሩ ጥሩ ነው ጥሩ ነው፣ በዚሁ ቀጥሉ። ለልጅቷ ላይ ነገር አይክረርባት፣ አረጋጉት ብለሽ ተናገሪ። ማን እንደ እኔ መኪና ስገዛ እንደ ቀኑብኝ። በእዳ የገዛችው እሷስ፣ በገንዘቧ ነው፣ አንቺ ኮ በእዳ ያልተጨረሰ፣ እዳ ነው፣ በእዳ ኮ ነው የገዛችው ቤቱ። ገና 15 ፐርሰንት፣ የተከፈለ በእዳ ያላለቀ ቤት። ቤት ስገዛ ቀኑብኝ፣ እንደኔ ከአንቺ ጋር አትገናኝም። ጃኒ አንድ ፍሬ ልጅ ናት። አንቺ ሶሻል ሚዲያ ላይ ስንት ዓመት በየቱርኩ በየመጠጥ ቤቱ በየትዳሩን እየበተንሽ በየቱርኩ እየተበላቀጥሽ እየጎራጎርሽ ምናምን ነው ገላሽ ሸጠሽ። እቺ ልጅ ደግሞ አይናችን እያየ አምስት ዓመት እንኳን አይሞላትም ጃኒ። ጌም መጫወት ከጀመረች አምስት ዓመት አይሞላትም። ራሱ ሁለት ሁለት ዓመት አይሆናትም ጃኒ። ጌም መጫወት ከጀመረች ቅርብ ጊዜ ነው የተጫወተችው፣ ልጅ ናት ተጫወታለ። እናቷ ቤት ገዝታ የራሷን ነገር ትልበስ፣ ትዘን። ጥፏ ተባል ከእሷ ጋር አንቺ ልትወዳደር ያቺም ከጃኔ ጋር መወዳደር ያለባቸው ከእሷ እድሜ ጋ ያሉ አብረው ጌሜ ጀምሩ። እንዴት እሷ ቤት ገዝታ እናንተ ለምን እያልሽ ማፎ ከአንቺ ጋር አንቺ ያነጠነች ያረጥ አሮጊት ነሽ። ከአንቺ ጋር ልትወዳደር ጃኔ ያችም ራስሽን ከእሷ ጋር አታፎካክሪ። አንቺ ገላሽን እየሸጥሽ ምናምን ነው ስንት ዓመት ሙሉ ሰው እያማሽ እየቦጨቅሽ የሰው ትዳር እየበተንሽ ነው ያደረግሽው። ከእሷ ጋር አትገናኝም። ቀቡሬ ቀቡሬ ነው የማስቀመጠሽ። ያቺ ፖፖሽ ሽንት ቤት ጋር ሄደሽ ብትለጠፊ ማን ብትለጠፊ እኔ አቃለሁ፣ ማንም መምታት እንዳለብኝ፣ ማንም መናገር እንዳለብኝ፣ ለማንስ ወርጄ መመለስ እንዳለብኝ ገባሽ? የፈለግሽ ተሳዳቢ ጋር ሄድሽ ይህ ይህ እያል ብትለጠፊ አንቺና ናታ የባሰ እንዳውም እንድቀውርሽ ነው የምታደርጊ እንዳልተውሽ እኔ ቤታ ብቻዬን ማር በደብርሽ እየሄድኩ እየተጣበቅኩ አይደለም ወይ አፋ። እኔ ስድብ በጣም ታውቃላችሁ፣ ቤታ ስድብ በጣም ነው የሚቀፈው። እያልሽ እዚህ ጋር የመጣ አንቺ ኃይለኛ ከሽንት ቤት ውስጥ ትል የሚወጣ አፍ የሚመስል እንደዚያ ጀግና ነሽ ምናምን ስለሰደበችልሽ ነው እየተጠቀምሽባት ነው። ነገ ቂጥሽና ዙሪያ ደግሞ ስደነቁረልሽ ያኔ ትመጫለሽ። ስለማቃት ነው ባህሪዋን። እንኳን አንቺ አይደለሽም፣ እኔ ቤት ታዮ፣ እኔ ቤት ታዮ ጊፍታ ልርዳት ላግዛት ብዬ ድምፆኝ ላት ተዋት ብዬ ተሰድብም ጊፍት ሰጥቼም ቂጤ እንወጋችኝ። አንቺ ደግሞ በደረቁ ቂጥሽን በደረቁ ትላጭልሻለኝ። ገባሽ? እና በራሳችሁ እንችላችሁ ተለጠፉ ነው የምላችሁ። ሉጣ ማሮቼ እወዳቸዋለሁ፣ አከብራቸዋለሁ። እህራል ጠራ መረበናታችሁ እኔ የምሰድበውን አውቃለሁ። ወርጄ የምናገረውን ሰው አውቃለሁ። የምገጥመው ላይክ የምናገረውን ሰው አውቃለሁ እኔ ያችኛዋን ዝም ብዬ ነው ኮመንት ላይ ጠቅ ማረጋት ዝም ብዬ ዝም ብዬ የሆነች ነገር ጣለ ጫስ እንጂ እኔ እንደዚህ ቁጭ ብዬ አንቺ እንዲሆነች ላምን ግጣዊ ነው ነው ነው። ምሰድ በውን አውቃለሁ። ደረጃ ይናቃለሁ። ከማን ጋር መሰዳደብ እንዳለብኝ፣ ለማመመለስ እንዳለብኝ አውቃለሁ። ገባችሁ። ከዛ በተረፈ ለምን ለአስር ተደራይቶ ረም ለሀምሳም ቢመጡ ፍቅር ይጨምሩልኛል እንጂ ምንም አያመጡ ግጥሙ ነው፣ አዎ በወጣው ቁጥር ተላጥፈው ሲሳደቡ ምስ ሰዎችን እነሱን እየታዘቧቸው ለእኔ ደግሞ ፍቅር እየበዛልኝ ነው የሚሄደው። እሱንም አለማውቃቸው ያሳዝናል። ኤኒዌይስ ማታ እንገናኛለን። ወዳቸዋለሁ፣ አከብራቸዋለሁ። ደህና ደሩ። ሰባት ሰዓት ሆኗል። ባይ። እሺ ማሮቼ፣ አላሪ ላስተካክል። አስራ ሁለት ሰዓት ነው መሰለኝ የሚቀይረው ሚድናይት ላይ ላስተካክል እመጣለሁ። እሺ ቻው ማሮቼ።